ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ በአዲስ ታሪክ ተከስተናል። የዛሬ ታሪካችን የማይደፈረው የዑመር እብኑል ኸጣብ ረዲያላሁ አንህ ታሪክ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እንጀምር። የበረሃው ለሊት ጸጥ ብሏል፣ ነገር ግን በዚያ ጨለማ ውስጥ ሰይጣን እንኳ ሊሻገራቸው የማይደፍራቸው እርምጃዎች ነበሩ። እሱ በመኖሩ ብቻ ጅኖች መንገዳቸውን የሚቀይሩለት ሰው ነበር ድምፁ የፍትህ ክብደትን የያዘ ሰይፉ ደካሞችን የሚከላከልና እንባው አላህን ሱብሓነሁ ወተዓላ በመፍራት የጸሎት ምንጣፉን የሚያርስ ጀግና ስሙ መንግሥታትን ያንቀጠቅጣል ሰንሰለቶችን ይሰብራል የተጨቆኑትንም ያነሳል ነቢይ ባይሆንም ዓለም ከእርሱ በኋላ እንደ ቀድሞ አልሆነችም ይህ ሰይጣን እንኳ የፈራው ሀያል ሰው የሆኑት የዑመር ኢብኑል-ኸጣብ ረዲየላሁ ዓንሕ አስደናቂ እውነተኛ ታሪክ ነው። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ነፍሴ በእጁ በሆነችው ምላለሁ፣ ሰይጣን ዑመርን በአንድ መንገድ ላይ ሲያገኘው ሌላ መንገድ ይቀይራል። ፀሐይ የመካን አሸዋ ታቃጥላለች። በዚያም የገበያ ስፍራ ላይ በእነዚያ የድንኳን ጥላዎች መካከል ስሙ ብቻ ሕዝብን ዝም ሊያሰኝ የሚችል ሰው ይንቀሳቀስ ነበር። ዑመር ኢብኑ ልኸጣብ ረዲያላሁ አንህ። እሱ ረጅም፣ ሰፊ ትከሻ ያለውና ፍርሃትን የማያቅ ሰው ከራስ መተማመኑ ጋር ይራመዳል። ድምፁ እንደ ከበሮ ምት በመንገድ ላይ ይንቀጠቀጣል። ጠንካራና አዛዥ። በጎሳው ዓለም ውስጥ ዑመር ኢብኑ ልኸጣብ ረዲያላሁ አንህ በሰዎች መካከል ያለ አንበሳ ነበረ። የቁረሽ ጎሳ ክርክሮቻቸውን ድርድሮቻቸውንና በጣም ስስ ጉዳዮቻቸውን ማለትም ብዙውን ጊዜ ጦርነት ሊያስነሱ የሚችሉ አለመግባባቶችን ለስምምነትና ለውሳኔ በአደራ የሰጡት ለርሱ ነበር። ዑመር ኢብኑል ኸጣብ ረዲያላሁ ዐንሁ በችኮላ የሚናገሩ አልነበሩም። ሲናገሩ ግን ሁሉም ይሰማሉ። የእርሳቸው ንግግር በፍትሕ በጎሳ ጥቅምና በአስተዋይነት የተደገፈ ስለነበረ ማንም ሰው ቀላል አድርጎ ሊመለከታቸው አይችልም ነበር። ቃላቶቻቸው እንደ የህግ ውሳኔ ክብደት ነበራቸው። ጥንካሬያቸው በጡንቻ ብቻ ሳይሆን መታዘዝንና መከበርን በሚጠይቀው አኳህን ማለትም ዑመር ኢብኑል ኸጣብ ረዲያላሁ ዐንህ ወደ አንድ ስፍራ ሲገቡ የክፍሉ ስሜት ይለወጣል። የእርሳቸው ቁመት ሰፊ ትከሻና የገጽታ ጥብቅነት በአካባቢው ላይ ስነ ልቦናዊ ተጽዕኖ ይፈጥር ነበር። ነገር ግን ከዚያ የብረት ውጫዊ ገጽታ ጀርባ በዚያን ጊዜ በእምነት ብርሃን ያልተነካ ልብ ተደብቆ ነበረ። በእነዚያ የመጀመሪያ ዓመታት እስልምና እንደ ዓመፅና እንደ ጎሳ ኩራት መዋቅር ስንጥቅ ይመለከተው ነበረ። በወቅቱ የቁሬሽ ጎሳ የንግድ የበላይነትንና በካዕባ ዙሪያ ያለውን ሃይማኖታዊ ስልጣን ይቆጣጠር ነበረ። እስልምና ደግሞ የጣዖት አምልኮን ውድቅ በማድረግና በባሪያና በጌታ መካከል ያለውን ልዩነት የሚያጠፋ ሕግ አለው። ይህ ደግሞ በዑመር ኢብኑል-ኸጣብ ረዲየላሁ አንህ የሚመራው የቁሬሽ ጎሳ አባላት ዘንድ እንደ ትልቅ ውርደት ይታይ ነበር። እምነቱን ያመጡትን ደካማ ሞኝና ለህብረተሰቡ አደገኛ እንደሆኑ አድርጎ ይቆጥሯቸው ነበረ። እርሱ የባህል ጠባቂ ነኝ ብሎ ቢያስብም እውነታውን ግን በቅርቡ የሚሰብሩ ሰንሰለቶችን እየጠበቀ ነበረ። የበረሃው ሙቀት ከንዴታቸው ጋር የተዋሃደ ይመስላል፣ ልክ እንደ ሁለተኛው ትጥቅ። ዑመር ኢብኑል-ኸጣብ ረዲያላሁ አንህ በመካ ጎዳናዎች በኩል ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤት በንዴት ይገሰግሳሉ። ከስቃዛ ሰይፉን የጨበጠው እጁም ጠበቅ ብሏል። በቃ የመሐመድ መልእክት ህዝብን ከፋፈለ ብሎ በልቡ አሰበ። በዚህ ሌሊት እስልምና ስር ሳይሰድ ለማጥፋት የሰይፉ የደም ቃል ኪዳን ምናልባትም የነቢዩ ሙሐመድን ሰለላሁ ዓለይህ ወሰለም እስከ ግድያ የሚያደርስ አደገኛና አገዳይ ዓላማ ነበረው። ግን በዚያ ንዴት ስር እውነት ሊሆን ይችላል ብሎ የፈራው እምቅና ድብቅ ስሜትም ነበር። እሳት ለብሰው እሳት ጎርሰው የሚራመዱትን አቅጣጫ ያስቀየረ አንድ ድምፅ በመንገድ ላይ ተሰማ። ዑመር፣ ወደ መሐመድ ከመሄድህ በፊት የራስህን ደም ለምን አትመለከትም? እህትህና ባሏ መልእክቱን ተቀብለዋል። ዓላማው ዑመር ኢብኑል-ኸጣብን ረዲያላሁ ዐንህ ከከፋ የደም መፋሰስ ለማዘናጋት ነበር። ዓለም በድንገት ተንገዳገደች። ዑመር ኢብኑል-ኸጣብ ረዲያላሁ ዐንህ በቁረይሾች ዘንድ ከፍተኛ ተደማጭነት ሲኖራቸው፣ ቤተሰባቸው እንኳ መቆጣጠር አለመቻላቸው ለውርደት ስሜት ፈጠረባቸው። እህቱ ፋጢማ፣ የራሱ ሥጋና ደም፣ በልብ ውስጥ የከዳተኝነት ጩኸት ተነሣ። ንዴታቸውና ሰይፋቸውን ሊያጠቁት ወደ ነበረው የውጭ ጠላት ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመሄድ ፈንታ ወደ ቤተሰባቸው ፋጢማና ባለቤቷ ዞረ። ይህም ንዴታቸው አሁንም ኃይለኛ ቢሆንም አቅጣጫው ግን ከፖለቲካዊ ወደ ግላዊ ቤተሰባዊ ጉዳይ ተቀየረ። ፋጢማና ባለቤቷ የቁርአን አንቀጾችን እያነበቡ ነበረ። ይህ ተግባራቸው ቤታቸው ውስጥ የአእምሮ ሰላም የአምልኮና የመረጋጋት ድባብ ፈጥሮ ነበረ። ቤቱ በጎዳናዎች ከሚንገበገበው የዑመር ንዴት ተቃራኒ የሆነ መንፈሳዊ ሰላም ምሽግ ሆኗል። በድንገት ግን ዑመር የተዘጋውን በር ረግጦ ወደ ክፍሉ ሲገቡ ክፍሉ ባልታሰበ ዱብዳ ተዋጠ። የሚያነቡትን ቁርአን በፍጥነት ሊደብቁት ቢሞክሩም በዐይናቸው ውስጥ ያለውን የእምነት ብርሃን ግን ዑመር ኢብኑል ኸጣብ ረዲየላሁ ዓንህ ተመለከቱ። እውነት ነው ተከተላችሁት? ብለው ጮኹ። የእህቱ ባል ድምፁ እየተንቀጠቀጠ ግን ጸንቶ፣ አዎ እርሱ ያመጣው እውነት ነውና አለ። ቁጣው የእህቱ ባለቤት ላይ እጅ አሳረፈበት። ትግል ጩኸት ተሰማ። ፋጢማ ወደፊት ሮጠች። በአፏ ጥግ ላይ ደም አለ። ነገር ግን ድምጿ ጸንቶ ነበር። አዎ ዑመር፣ እኛ አምነናል። የፈለግከውን አድርግ። ግን ወደ ኋላ አንመለስም። የእርሷ የማይናወጥ ጽናት በውስጣቸው አንድ ነገርን ገለጠ አይኖቹ ወደ ወደቀው ጥቅል ወረቀት ወደቁ ዑመር ኢብኑል ኸጣብ ረዲየላሁ አንሁ በዓለም ላይ ምንም ነገር የማያቆማቸው ሰው ነበሩ አሁን ግን ኃይላቸው በራሳቸው ደካማ በሆኑ ትህታቸው ወደ ኋላ አንመለስም በሚለው የማይናወጥ ውሳኔ ተመታ ይህ የማይናወጥ ጽናት በውስጡ አንድ ነገር ፈነጠቀ። የዑመር ኢብኑል ኸጣብ ረዲያላሁ አንሁ ኩራት፣ ጥንካሬና እስካሁን የያዙት የሐሰት አመለካከትን ገለጠ። በተረጋጋ መንፈስ የምታነቢውን ቁርአን ስጪኝ ብለው ጠየቁ። ንጹሕ አይደለህም አለች ፋጢማ፣ ሂደ ታጠብና አንብብ በማለት ጎሳዎችን ያንቀጠቀጡት የቁረይሽ አንበሳ ታጥበው ከተመለሱ በኋላ ማንበብ ጀመሩ። የሱረቱ ጣሃ አንቀጾች እንደ ውሃ ድንጋይን እንደሚቀርጽ በውስጡ ፈሰሱ። ቃላቱ የኩራት ንብርብሮችን አፈራረሰ። ይህ ግጥም ወይም ድግምት ሳይሆን ምድር ራሷ እንድትገዛ የሚያደርግ ታላቅ ነገር መሆኑን ተረዱ። ከውጫዊ የጎሳ ኃይል ይልቅ በቁርአን ውስጥ ያለው መለኮታዊ ኃይል በውስጣቸው ትህትናን ፈጠረ። ለመጀመሪያ ጊዜ ተዋጊው ስህትና ተሰማቸው። ሰይፍ የጨበጡበት ንዴት በአላህ ቃል ሲለወጥ ዑመር ኢብኑል ኸጣብ ረዲያላሁ አንህ የመጨረሻውን ውሳኔ ወሰኑ። ወደ እሱ ውሰዱኝ፣ ወደ ሙሐመድ ውሰዱኝ ብለው አሉ። በዚያች ሌሊት የቁረይሽ ሰይፍ የእስልምና ጋሻ ሆነ። ዑመር ኢብኑል ኸጣብ ረዲያላሁ አንህ በዐይኖቻቸው ውስጥ በአንድ የእምነት ብርሃን የመካ ጎዳናዎችን በድፍረት መራመድ ጀመሩ። መልእክቱን ቀደም ሲል ዝም ሊያሰኙ ነበር። አሁን ግን ዓላማው እውነታውን ሊያውጁት ተነሱ። የእስልምናን ታላቅነትና ግልጽነት ለዓለም ለማሳየት ቀጥታ ወደ ከተማዋ እምብርት ወደ ሆነችው ወደ ካዕባ በመሄድ በአንድ ወቅት ተዋጊዎችን ባዘዙበት በዚያ ኃያል ድምፃቸው እስልምናን አወጁ። እመሰክራለሁ ከአላህ በስተቀር ሌላ አምላክ የለም፣ ሙሐመድም የአላህ መልእክተኛ ነው። ጩኸቱ አካባቢው ላይ አስተጋባ። ቁረይሾች ደነገጡ። ዑመር ኢብኑል ኸጣብ ረዲያላሁ አንሁ እስኪመጣ ድረስ ማንም እዚህ ለመቆም የደፈረ አልነበረም። ከዚያም ለረጅም ጊዜ በፍርሃት ተደብቀው የነበሩት አማኞች መውጣት ጀመሩ። ልባቸው ተንቀጠቀጠ፣ ግን በፍርሃት ሳይሆን ከጎናቸው ዑመር ኢብኑል ኸጣብ ረዲያላሁ አንሁ መኖራቸውን በመገንዘብ ነበር ወደ ሙስሊሞቹም ዞራሉና ለምን ተደብቀን ፈጣሪያችንን እንገዛለን እኛ በእውነት ላይ አይደለንምን አሏቸው ለመጀመሪያ ጊዜ አላሁ አክበር የሚለው ጥሪ በግልጽ አየር ላይ ተሰማ ቁረይሾች በዝምታ ተመለከቱ የዑመር ኢብኑል ኸጣብ ረዲያላሁ አንሁ መገኘት እንደ ጋሻ ከበባቸው በዚያ ቀን መካ ውስጥ ፍርሃት ወገን ቀየረች። በዚያ ቀን መዲና ውስጥ የደስታ ነፋስ ነፈሰ። ዑመር ኢብኑል ኸጣብ ረዲያላሁ አንሁ በጎዳናዎቿ ላይ የሚራመደው በኃይል ድል አድራጊነት ሳይሆን ከማንኛውም ሕያው ነፍስ በላይ ጌታውን የሚፈራ ሰው ሆኑ። እነዚያ ሰይፍ የጨበጡት ሕያው እጆች አሁን የፍትሕ ክብደትን ተሸከሙ። አሁን ሀያል ያደረገው ሰይፍ አልነበረም፣ አላህ ስብሓነሁ ወተዓላ ሁሉንም ነገር እንደሚመለከት የማያወላውል እምነቱ እንጂ። ድሆች፣ ደካሞች፣ እንግዶች ሁሉ በእርሱ አገዛዝ ደህንነትን አገኙ። አንድ ቀን በዑመር ኢብኑል-ኸጣብ ረዲያላሁ አንህ ዘመን የግብፅ አሚር ገዢ ሆኖ የተሾሙት የታላቁ ባልደረባቸው የአምር ነዓስ ልጅ አንድን ግብፃዊ ክርስቲያን በፈረስ ቅድድም ላይ ስላሸነፈው በንዴት ጅራፉን አውጥቶ ገረፈው። ግብፃዊው ክርስቲያንም ፍትሕን ለመፈለግ ረጅሙን መንገድ ተጉዞ ወደ እስላማዊው መንግሥት ዋና ከተማ ወደ መዲና መጣና ለኸሊፋው ዑመር ኢብኑል ኸጣብ ረዲያላሁ ዐንሁ ቅሬታውን አቀረበ። ኸሊፋውም አምር ብን ዓስንና ልጃቸውን ከግብፅ አስጠሩና በሕዝብ ፊት አቆመው። ልጅህ መሐመድ የአንተን ሥልጣን ተመክቶ በደል ስለፈጸመ መቀጣት አለበት ብለው ለተበዳዩ ወጣት ጅራፉን ሰጥተው እንደ መታህ ምታው አሉት። የሥልጣን ባለቤቶችም ሆኑ ልጆቻቸው የሌላውን ሰው መብት ሊጥሱ እንደማይችሉም አስጠነቀቁ። ከዚያም በዘመናት ሁሉ የሚያስተጋባ ቃል ተናገሩ። እናትህ ነፃ አድርጋ እንደወለደችው ህዝብን የምትገዛው መቼ ጀምሮ ነው? እርሳቸው የሾሙት የግብፅ ሹም ራሱን በፍርሃት አቀረቀረ። ወደ ወጣቱም ዞራሉና፣ መብትህን አግኝተሃል። በዚህ አገዛዝ ስር ማንም ላይ የበላይነት የለም፣ በተቁዋ አላህን በመፍራት ካልሆነ በስተቀር አሉት። እኚሁ ዑመር ኢብኑል ኸጣብ ረዲያላሁ አንህ ነበሩ። ከዚህ ቀደም በፍርሃት መግዛት ይችሉ የነበሩ ሰው አሁን ግን በቁርአን መገዛትን መረጡ። በሌሊት በመዲና ጎዳናዎች ዑመር ኢብኑልኸጣብ አልኸጣብ ረዲየላሁ አንህ ጸጥ ብለው ይንቀሳቀሳሉ። ስማቸው ሰራዊትን በፍርሃት ያንቀጠቀጠው ሰው በጨረቃ ብርሃን ስር የሚራመዱት በኩራት ሳይሆን አላህን በመፍራት ራሳቸውን ዝቅ አድርገው ነበረ። ዓለም ስትተኛ ዑመር ኢብኑልኸጣብ አልኸጣብ ረዲየላሁ አንህ ያለቅሱ ነበር። መስጂድ ባዶ ሲሆን ይገባሉ። ተንበርክከውም አላህ ሱብሓነሁ ወተዓላ ብቻ ሊሰማው የሚችለውን ቃል ሹክ ይላሉ። የዐይናቸው እምባ ጺማቸው ይርስበታል። ዑመር ኢብኑል-ኸጣብ ረዲያላሁ አንህ ሁሌም ወዮለህ ዑመር አላህ ካልማረህ ይሉ ነበረ። ሰይጣኖች የፈሩት በሰይፉ ምክንያት ሳይሆን ሰዎች ብዙ ጊዜ ማየት ያልቻሉትን ስላዩ ነበረ። በአላህ ላይ የጸና የማይናወጥ በብርሃን የሚንበለበል ዑመር ኢብኑል ኸጣብ ረዲያላሁ አንህ ዓለምን የመሩ ሰው ቢሆኑም ነፍሳቸውን ለአላሁ ስብሓነሁ ወተዓላ ያስገዙ ጀግና ነበሩ። በመሩት የጦርነት ዘመቻ ሃያላን መንግሥታት መውደቅ ጀመሩ። ታላቁ የፋርስ ግዛት እንደ አሸዋ ክምር ወደቀ። ሮማውያን ወደ ኋላ ተገፉ። የእስልምና ባንዲራ ቀድሞ ያፌዙባቸው በነበሩ አገሮች ላይ ከፍ አለ። ነገር ግን የዓለም መንግስታትን በሚባል ደረጃ ያዘዙት ሰው አሁንም በመዲና ጎዳናዎች ላይ በተለጣጠፈ ልብስ ይሄዳሉ። ሌሊቱ ጸጥ ሲል ማንም ሳያያቸው ዱቄት በጀርባቸው ተሸክመው ለተራቡ ሰዎች በድብቅ ያደርሳሉ። መሞት ለእርሳቸው የሕይወት ምቾት ነበረ። ሁሌም በሱጁድ ውስጥ ሞትን ይመኙ ነበረ። ዑመር ኢብኑል ኸጣብ ረዲያላሁ አንህ የሱብሂ ሰላት እየሰገዱ እያለ በአንድ የፋርስ ባሪያ ከጀርባ በኩል ተወግተው ቢወድቁም ሰላትን እንዲቀጥሉ ለአማኞች ተናግረው ወደ ቤታቸው ወሰዷቸው። ዑመር ኢብኑል ኸጣብ ረዲያላሁ አንህ ወደ ፈጣሪያቸው የተመለሱት በጦር ሜዳ ሳይሆን በአላህ ቤት ውስጥ አማኞችን ኢማም ሆነው ሰላት እያሰገዱ ባሉበት ወቅት ነበር። ግዛቶችን ያንቀጠቀጡት ሰው ዓለምን የተሰናበቱት በሱጁድ ውስጥ ነበረ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተቀላቀሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።